ጠንካራና ዘመናዊ የስራ መኪኖች ናቸው። በብዛት እነዚህን መኪኖች በመዲናችን አዲስ አበባ ለሸቀጣ ሸቀጥ ማከፋፈያነት እየተጠቀሙባቸው እንደሆነ በስፋት የምናየው ነገር ነው። ጤና ይስጥልን ክብራትና ክብራን አርማጭ ተመልካቾቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኛ ጋር ሁሉ ሰላም ነው። ዛሬም በአዲስ ፕሮግራም አዲስ ነገር ይዘንላችሁ መተናል። እሱም ብዙዎቻችሁ በተደጋጋሚ ስትጠይቁት የነበረው የሱዙኪ ኢኮ ዋጋ ዋጋ መረጃን አቅርብልን ባላችሁኝ መሰረት ይችን መኪና አሁናዊ ዋጋ መረጃ አሰናድቼ ወደ እናንተ ላቀርብላቸው ብቅ ብያለሁ። በነገራችን ላይ ይች መኪና ወንበርና መስታወት የተገጠመላቸው ሆነው በገበያ ላይ መዋላቸውን እንዲሁም ያለ ወንበር በቫን በሁለት አይነት መንገድ በሽያጭ ላይ ይገኛሉ። ዋጋቸውም በዛው ልክ ልዩነት አላቸው። እነዚህ መኪናዎች መግዛት ለምትፈልጉ አድራሻ የምናስቀምጥላቸው ሲሆን ስለ መኪና ከዜናዋ አንዳንድ ወሳኝ መረጃዎችን የምናሳውቃችሁ ይሆናል። ይህንን ፕሮግራም እስከ መጨረሻው ላይክ ላይክ ላይክ አድርጋችሁ እንድትከታተሉ በአክብሮት እየጋበዝን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። በቀጥታ ወደ መረጃው የምናመራ ነው የሚሆነው። ተወዳጇ የስራ መኪና ሱዙኪ ኢኮ። እስኪ ወደ ዋጋው መረጃ ከማለፋችን በፊት ስለ መኪናዋ አንዳንድ መረጃዎችን ወደ እናንተ ላደርስ ወደጃ አለውኝ። በተደጋጋሚ የዚችን መኪና ጉልበት ወይም የፈረስ ጉልበቷን የምትጠይቁኝ የቻናል ቤተሰቦች አላቸው። ከዚህ በፊት በሰራሁላችሁ ቪዲዮ ላይ ማለት ነው። በዛሬው መረጃ ላይ እንግዲህ የዚች መኪና የፈረስ ጉልበቷ አንድ ነጥብ ሁለት ሲሲ የፈረስ ጉልበት ያላት፣ የተገጠመላት ትራንስሚሽን ደሞ ማኑዋል ትራንስሚሽን ብቻ ነው። በነገራችን ላይ ሱዙኪ ኢኮዎች በአውቶማቲክ ትራንስሚሽን እስካሁን በገበያ ላይ አሏሉም። የሚጠቀሙት የነዳጅ አይነት ቤንዚን ሲሆን በሊትር ከ20 እስከ 22 ኪሎ ሜትር ድረስ የመጓዝ አቅም ያላቸው እጅግ በጣም ጠንካራና ዘመናዊ የስራ መኪኖች ናቸው። በብዛት እነዚህን መኪኖች በመዲናችን አዲስ አበባ ለሸቀጣ ሸቀጥ ማከፋፈያነት እየተጠቀሙባቸው እንደሆነ በስፋት የምናየው ነገር ነው። በጉልበትና በጥንካሬ ብዙ ጊዜ የተሻሉ ናቸው ተብለው በባለሙያ የሚወደዱ ሲሆኑ፣ አሁን ባለንበት ወር እየተሸጠ ያለበት ዋጋ ደግሞ ከዚህ በፊት ወደ እናንተ መረጃውን ሳደርስላችሁ በቫን ብቻ ማለትም መስታወት ሳይገጠምላቸው ወንበርም ሳይገጠምላቸው እንዲሁ ከፋብሪካ እንደመጡ ብቻ ያለውን የዋጋ መረጃ ነበር ወደ እናንተ ያደረስኩላችሁ። በዛሬው መረጃዬ ግን ሙሉ በሙሉ ተገጥሞላቸው መስተዋትም ሆነ ወንበሩ በሚገርም ሁኔታ ተሰርቶላቸው ለገበያ መቅረብ ከጀመሩ የተወሰኑ ወራትን አስቆጥሯል። እኛም እንግዲህ ይህ መረጃ ለእናንተ ይጠቅማል ብለን ወንበርና መስታወት የተገጠመላቸውን ቀጥታ ወደ ስራ የሚያስገባችሁን መረጃ፣ አሁናዊ የዋጋ መረጃውን ወደ እናንተ ይዘን መጥተናል። ወንበርና መስታወት ተገጥሞላቸው በቀጥታ ወደ ስራ የሚያስገቧችሁ አሁናዊ ሱዙኪ ኢኮ በ ሀያ ሀያ ሶስት ሞዴል ሁለት ሚሊዮን አምስት መቶ ሺህ ብር እንደሆነ ከመሸጫ ቦታ ላይ ያገኘሁት መረጃ ያመላክታል። መግዛት ለምትፈልጉ የስልክ ቁጥር ስለማስቀምጥላችሁ መረጃውን በደንብ እንድትከታተሉ ጋብዛለሁኝ። እንዲሁም እዚሁ መሸጫ ቦታ ላይ ማለት ነው በቫን መስታወት ሳይገጠምና በወንበር ሳይሰራላቸው እንዲሁ ከፋብሪካ እንደመጡ አሁን ባለንበት ጊዜ ላይ ሸጠን ጨርሰን ነው በዚህ ሳምንት ውስጥ ብሎኛል። መረጃውን እንዳደረሰ ግን ሁለት ሚሊዮን ብር ድረስ እየተሸጠ እንደሚገኝ ወይንም ከመሸጫ ቦታ ላይ ሸጠው እንደጨረሱ መረጃውን ለኔ አድርሶኛል ማለት ነው። እንግዲህ በሽያጭ ላይ የሚገኙት በ2023 ሞዴል በማኑዋል ትራንስሚሽን ሱዙኪ ኢኮ ወንበርና መስታወት የተገጠመላቸው ከዚሁ የመሸጫ ቦታ ላይ እንደሚገኙ መረጃውን አድርሶኝ ዋጋቸው ግን 2 ሚሊዮን 500 ሺህ ብር እንደሆነ ከመሸጫ ቦታ ላይ ያገኘነው መረጃ ያመለክታል። በእርግጥ ዋጋው ውድ ነው ልትሉ ትችላላችሁ፣ ከዚህ በፊት በገለጽኩላችሁ መረጃ አንጻር ማለት ነው። ነገር ግን ብቻውን በቫን ማለት ነው ወንበር ሳይገ ሳይገጠምለት እና መስታወት ሳይገጠምለት ያለው ዋጋ ሁለት ሚሊዮን ብር ሲሆን በመሃከላቸው ደግሞ ያለው የዋጋ ልዩነት እስከ 500 ሺህ ብር አካባቢ ነው። እናንተ መኪኖቹን ገዝታችሁ ወይም ወንበር ያልተገጠመላቸውን መስታወት ያልተገጠመላቸውን መኪኖች ገዝታችሁ የምታወጡት ወጭ ጋር ሲነጻጸር ያን ያከር ሰፊ ልዩነት የለውምና መግዛት ለምትፈልጉ የኮሜንት የመጀመሪያው ላይ ስልክ ቁጥር አስቀምጥላችኋለሁኝ። ገዢ የሆናችሁ ብቻ ደውላችሁ እና እነሱን ማነጋገርና መግዛት የምትችሉ ይሆናል እያልኩኝ ቪዲዮን ላይክ ላይክ ሸርሸር አድርጉት ለሌሎች ተደራሽ እንዲሆን ማለት ነው። እንግዲህ ዛሬ የአብዛኞቻችሁ ጥያቄ የሆነው የሱዙኪ ኢኮ አሁናዊ የዋጋ መረጃ አቅርበልን ባላችሁኝ መሰረት መረጃውን አጠር አድርጌ ወደ እናንተ ይዤላችሁ ቀርቤያለሁኝ። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁኝ። ስለዚህ እናንተ ሁላችሁም እንግዲህ ላይክ ላይክ ላይክ እያደርጋችሁ ለሌሎች ተደራሽ አድርጉልን እያልን ማለት ነው ነው። ለዛሬ ያቀረብላችሁ መረጃ ይህን ይመስላል። እስከ ፍጻሜው አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘን።